ብላ ጌም እኮ ነውማ ጌም ነው። እንደዚህ አንስታ እንደዚህ እ ማለት እቤትም እኮ እንደዚህ ማለት ከበድ እኮ ጌም። እንደዚያ አይነት ጨዋታ ሰው በምግብ ተናግረህ አልጫወት አይሻልም። እስኪ ወንድ ወንድ ነች አልጫወትም። ማን ነው? እስኪ ወንድ ወንድ ማለት ነው። ወንድ እንዳት ጉርሽ እንዳት ጉርሽ አገባው ወንድ አንተ ልለፍበት ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ። የቤት ሰራተኛ ሲባል ተራ አድርጎ እሚያያል። ደሞ የሚያሳዝነው ተራ አድርጎ ያየ ስድስት ሰባት ልጅ ወልደዋል። ነገ ልጅ ሰራተኛ ልትሆን ትችላለች። ዛሬ የተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ። ሰላም ሰላም፣ እንዴት ናችሁ ውድ ረሙ ካን ቸኮሌት ቤተሰቦች? አማን ነው፣ እኔ አለሁላችሁ። አልሀምዱላ ዛሬ ረሙ በምንድን የመጣው ብላችሁ ድንግጥ ድንግጥ እንደምትውላቃለሁ አለም ሰላም ቢያችሁ እንጂ አይ ሰላም ናችሁ። ረሙ ካን ቸኮሌት ቤት የኢዲ ቤት ሰዎች አላችሁ ወይ አላችሁ ወይኛ ናለን። ያው ዛሬ ደግሞ እንግዲህ በአዲስ ቪዲዮ በአዲስ ቪዲዮ መጣናል። አዎ ባዲስ፣ ሼር፣ ኮፒ ሊንክ፣ ና ሰብስክራይብ፣ ሰብስክራይብ፣ ሰብስክራይብ አንዲ አለም እንደዚህ ብላ በአለም ስም ሰብስክራይብ አድርጉ። ሰብስክራይብ ጋይስ፣ በአዲስ ቪዲዮ መጣናል። ምንድን ነው እዚህ ጋ እንደምታዩት ቤት ያፈራው ቆንጆ ቆንጆ ምግብ አለ። ከለርፉን ናቸው ባይዘዊ ቲማቲም ሽሮ ነክና አትክልትና ከውስጥ ፓስታ አለ። ቆንጆ ፈዋ ነው። ያው ጾም ስለሆነ ለዓለም በሚለው ምንድን ነው ማስቀመጫችን ራሱ ለየት ይላል። ከሱፍራው ዝቅ ብሎ ምንድን ነው ያለው? አሳያቸው። ቆንጆ ነው። በርሜ ይላል። በርሜውን ያደረግንበት ምክንያት ምንድን ነው፣ ከፍ አለ ገባ። ዝቅ ስትል አይመችም። እዚህ ጋ ከፍለ ለጣያችሁ ኑሮ በዘዴ ሲሆን ቆንጆ ነው። እሺ ዛሬ ምንድን የመጣ ነው? ጋይስ ማዘርን ባለፈው ፕራንክ አድርጌያት ነበር አይደለ? ከና አብርሽ ከነጽጌ ጋር እና ድጋሚ ማረጋት አልመሰላት። ይቅርታ ብያት ነበር ትናንትና ቪዲዮ እና ከዚህ በፊት የለቀኩት ቪዲዮ ባይዘው ገብታችሁ ኮፒ፣ ላይክና ሼር አድርጉኝ። እሺ ባይዘው ዛሬ ድጋሚ ድጋሚ እናቴን ፕራንክ ላድርጋት ምን ትያለሽ? እኔ አብሬያለሁ። በታ ካካ አለሽ? ትሳተፊ ያለሽ በለው ዩቲዩበር ስትሆን ባይዘው ግድ ነው። እሺ እሺ፣ ትታበርኛለሽ? ምን እንደምናደርግ ንገርሽ ይኸውላችሁ፣ አላማው ቀደም ብዬ ነገራችሁ። በጣም ከባድ አይዲያ ነው ባይዘው። አለም ቪዲዮ አይተሻል? የሆነ ባልና ሚስት ሚስት እየሆነ ስራ ውጪ ምናምን እያለ ፕራንክ ያደርጋትን ቲክቶክ ላይ በጣም እየተዘዋወረ ያለ ያለቀሰችሁ አይተሻል አይደል? እሱ ቪዲዮ በጣም አልተናደርሽም? ኧረ እኔ እራሱ ላለቅስ አልቅሻለሁ። የምርሽ ነው ማርያም? አሁን ጋይስ እሱን አይዲያ እሱን ቪዲዮ ሳይሆን አይዲያ መጣልኝ። ህዝብ ሲያዩ በጣም ህዝብ ብዙ ህዝብ ተናዷል፣ እና የማዬ ሪያክሽን ምን ይመስላል አሁን? ለምሳሌ እንደምታውቂያለሽ ዓለም፣ እኔ አንቺን ማለት ነው እሱ የተናገራትን አይነት ንግግር እኔ አንቺን ነገርሻለሁ። አይሽ እኔ ቀደም ብዬ ነገርሽ ነው። ከዛም በኋላ ምን እኔ አንቺ እናገርሽና እማዬ ምን ትላለች አሁን፣ እዚህ እማዬ ምን ጠራት? ጌም አለ ብለን እምንጠራት ጌም የተጫወትን፣ አንቺ መተሽ የአንቺ ተራውኑ ብዙ ስትበይ እንዴት ትበያለሽ? ነ ብዬን ይናገርሻሉ። በጣም መጥፎ ቃል፣ አንቺ ያቺን ቃል ስናገርሽ በ የአንቺ እንትን ታኮርፊያለሽ። በቃ ከዛ ማሚ ምንድን ነው የምትለው? ገባችሁ? በጣም ነው የሚያናደው። እዛ ጋ እንዴት እንደዚህ ትበያለሽ? እንደዚህ ሲባል የእናቴን ሪያክሽን እምፈልገው አሁን እኔ ፕራንክ ነው። ገባችሁ? ማዘር ነው። እሷን ካረኳት በጣም ከባድ ነው። እንደተባለው አይደረግም። በጣም ከባድ እዚህ ጋር እንዴት መለል እኔማ እየና አንቺ ለሶስት እንጥላለን። የደረሰው እስኪ በላ ሲደርስሽ ቶሎቶ ቢያለሽ ሮጠን እኛ ነክተን እንመጣለን አለም አሁን አንቺ የሰራሽልን ቤት ያፈራው የተባለው ምግብ ላይ ባለፈው እዚህ የተጫወትን ጌም ትዝ ይልሻል። እሱን ጌም እንጫወታለን እማዬ። ጌሙን ታያለሽ እንጥልና የደረሰው ነው የሚበላው፣ እና ቶሎ ቶሎ ነው እሱን የምንጫወተው። አሁን ጌሙን እንጀምራለን። ይሄን ምግብ ማን ነው ቶሎ የሚጨርሰው የሚለው ነገር አብረን እናያለን። ዓለም የመጀመሪያሽ ነው አይደለ ልጀምረው አንድ ዝግጆች ለምሮጥ? አዎ፣ አንተን ትበላለሽ። አዎ አንተስ? እሱ እሱ የለም እኛ ሶስታችን አይደል? አሁን ብዙ ነው። እኔ አልጨርስም። ለጨዋታ እኮ ነው። እዚህ ጋር ባለፈው ኢንግ የምትጫወተን በጣም ብዙ ወዶታል፣ እና ለምንድን ነው ኢንግ የማትጫወት እያለ በጣም ብዙ ኮመንት ደረሰን። ለዛ ነው። እሺ አሁን አንድ ቤተሰብ ዝግጁ። ከመጀመራችን በፊት ምንድን ነው ማድረግ ያለባችሁ? ሰብስክራይብ ላይክ ላይክ ሰብስክራይብ። አላየሁም አይ፣ ባይ ዘ ዌይ ከሰብስክራይብ በላይ ግን ምን ማድረግ እንዳለበችው እንደለበሽ ታውቃላችሁ። ደውሏል፣ ሰብስክራይብ ያደረጋችሁ ሰዎች ደውሏል፣ ንኩትና ኦልም ይላል ደውሏል። ተጫውኑ ጋይስ፣ ሁሌ ኖቲፊኬሽን እንዲመጣላችሁ ወደ ጌን ንግባሽ። አንድ ሁለት ሶስታ፣ እንዴ አለን ምንድን ነው እንደዚህ እኮ አይደለም፣ ደስቶፊንገር ፊንገር አይደለም፣ አለም አለም፣ እንደዚህ ቆይ ስሚ፣ አይ አይ፣ ደስቶ አይደለም፣ ወይ እንደዚህ ወይ እንደዚህ የምትዩ ሁለት ሰው እንደዚህ ብለው፣ አንድ ሰው እንደዚህ ካለ ያሸነፍ። ገባሽ? እሺ ልዩ አንዴ አንድ ሁለት ሶስት ማን

እንዲህ በዚህ ጉንጭሽ እንዳለ ሴት ልጅ እንደዚህ በአንድ ጉንጭ እንደዚህ ሁሉ ተበላለች እንዴ? ተረጋጊ እንጂ። እንደዚህ ለአንድ ሁለት

እማ እንደዚህ በግራ ብለው ጌም እኮ ነው እንደዚህ እንደዚህ ይበላል እንዴ ጌም አይደለ እንዴ ዝም ብላ አነሳሳችሁ እኮ ጋይስ አረ ወደ እንደዚህ እንደዚህ ፍስ አርጋ እንዲበላ እንደዚህ በጣም የምርማ

ናይ ቦታ ሻማ እሺ፣ አንድ ሁለት ሶስት፣ አንድ ሁለት ሶስት፣ አንድ ሁለት ሶስት። ለምንድን ነው እንደዚህ የምትላት?

እንደዚህ እንደዚህ እንደዚህ እንደዚህ ደረጃ ሁሌ ነው ግን እንደዚህ እምትለው ማለት አንተ ነው ወይስ አሁን እዚህ ገበታ ነው? አይደለም፣ ለጌም እያዘጋጀህ ነው። እንደዚህ እንደዚህ እምትለው። አትናገሪም? አንቺ የምጠይቅሽን። ሁሌ ነው እንዲህ የሚልሽ? ምን ችግር ለጌም አሁን እኮ ገባሽ፣ ለዚህ ተብሎ እዛ ትንሽ ትንሽ አታበላሽ። ቪዲዮ ነው እንደዚህ እንደሱ። በጣም ብዙ ብዙ ነው። ተቀመጭ ኧረ ተይው፣ ጉጯ ይዘጋ። ችግር የለውም ትጨርሳለች። አይሻልም? ነይ፣ ችግር የለውም አውቆ ነዋ። እንደዚህ እና ለእሷ ብዬ ተኩሽ ከአምባላ ግን

ነው ይማም ምንድን ምትባላ የሌለ ጌም አይደለ። እንደዚህ ጋር ሰው እኔ ጋር ጌም ነው እዚያ እንደዚህ ምን ማለት ነው? የሌለ ነገር እህል ነው። ምንም ችግር የለም። አይደለም አይደለም፣ ሰው ልጅ ጎቀስ ነው ከበላ፣ እንዴ እንደዚህ ትባል አንተ? እንደዚህ ያዘ እየጎረስ ቢቆጡት ደስ ይላሃል አለ። ለምን እንደሱ አልበላም? እንደሱ አልበላም ሲጀመር አይባልም። እንደዚህ ደሞ አረ ሲጀም አይደለም አይባልማ። እየተበላ ብላ ተብሎ ይለመናል እንጂ ሰው ታዳ እየበላ ይቆጡታል? ብላ ጌም እኮ ነው እማ ጌም ነው። እንደዚህ አንስታ እንደዚህ እ ማለት እ እቤትም እኮ እንደዚህ ማለት ለምንድን ነው? ላዚም እማ እንደሱ ነው ጌም ስት እንደዚህ አንስቶ እንደዚህ አይበል። አሁን በጣም አፈጃጅቷ ከባድ ነው። አሁን ከደሞዝሽ ሁላ ቆርጧል ጭራሹ። ምግብ በደሞዝ አዎ። እና እንደዚህ አሁን ቅርብ ጊዜ ምግብ ብላ ጋር ላ ይክፈትላት ኧረ እንደዚህ

እያት፣ እያት እንዴ፣ እንደምንጎርስ እንዴ። ምን ሆነህ ነው አንተ? ከምግብ ምን አዛዘህ? እማ ያልቃል። ጌሙ ሰንጮህ ያልቃል። ምግቡ ይኸውልሽ ለጌም ስላሰብኩት እንደዚህ አይደለም እንዴትሙላልን የምትለምነው አሁን ለምን በላሽ ጌሙን ለምን ይበላል አሁን ለጌምን የተዘጋጀው ምግብ እንድያነሳች አብሯት ሊሆን ይችላል በላች ብለህ ተቀመጭ አለ ምግብ መናገር ያስፈልገዋል እንዲህ በላሽ ብሎ ነው የተናገረሽ? ቢ አብሽ ቢ አደግም ሸ ደሞዝሽን ጠብቂ። እሺ ከደሞዝ አልመቆርጭባት ከኔ ጋር ነው የምታጠየው። በምግብ ደሞዝ ምናምን ነገር አይባልም። ቢ ብለህ መለመን ያለብህ አንተ ልጅ። ጌሙን አበላሽሽልህ ነው አሁን። ስለ ራባት ይሆናል እንጂ እንደውም ይሄኔ ፍላጎታም ላይሆን ይችላል፣ ወይም ደሞ አስፈልጓት ሊሆን ይችላል አንድ

እናወራ ነው፣ ችግር ዞር በል እንደው አንተ፣ እንደው አልጫወትም፣ እንደው እንደው ነይ፣ ናንተ፣ ተበላህ ብላ ሰው በምግብ ተናግራ፣ አልጫወትም አንቺ

አለም ታስረክቺ ነው አይደል? አውቀህና? ወይኔ አለም እኮ ፕራንክ መስራት ጀምራለችማ! እንዴ፣ ከመቼ ጀምሮ ሰርተሽ ታውቂያለሽ? እንደ ቪዲዮ እኮ

ፍራንክ በድጋሚ አርጌሻለሁ እየቻልሽኝ አይደለም ፍራንክ፣ ኔም ፍራንክ ምንም እየቻልሽ አይደለም። እኔ ደግሞ ግራ ገባኝ እኮ ይሄን እንዶ ከየት ያመጣኸው ነገር ነው ይሄ ሁሉ እያልኩ፣ እኔ እውነት እኔ ስንት ነገር ነው ውስጥ የምጣ አለ። ቢስሚላህ አለም፣ ፍራንክ ሁሉ ነበር አሪፍ ነበር። ጎዛር ነው ከምን የምግብ ክፋት አይብስም እ የምግብ ክፉ አይብስም። ስሙ እ የምግብ ክፋት ከምንም አይበልጥም። ቲክቶክ ላይ የሆነ ቪዲዮ አላይሽም? አንድን ፕራንክ አድርጓት ምናምን ሲናገራት አጋጣሚ በጣም ህዝብ እየተቆጣ ነበር። በፕራንክ መልክ አድርጎ ነበር የተናገራት እና ህዝብ አስቆጣ። ያው እሱ እንደ መጀመሪያ ኢንፍሉዌንሰርነቱም ይሆናል። አንዳንድ ጊዜ ነገሮች ሳይገቡሽም ይሆናል። አይቶ ደግሞ ቪዲዮ ደግሞ እዛውን ደግሞ የፈለገ ቢቀጻት ነው ማጥፋት ነበረበት። እና ከእሷ አንግል ከእሱ ተነስቼ ነው የቀረጽኩት። ምንድነው ባልና ሚስት ናቸው ሚስትዮ እያጠባች በቃ ከብደሽ ከዚህ በኋላ ወደ ላይፍ ወደ ስራሽ አግዥኝ እየቻልኩሻለ ማለች፣ መጦር ምናምን ብሎ ፕራንክ አርጓት በጣም ብዙ ህዝብ አስቆጣ። እና ከእሱ ተነስች ነው ምን ያህል እንደሚከብድ ገባሽ። ሀሳቤ ቀታውን አደለም ያኛው ልሽ፣ ባሏ በስርዓት ነው እሱ ነው ውጭ ብሎ ፕራንክ አርጓት፣ ከተናገራት ፕራንክ አላት አሁን የእኔ የዓለም ምንድን ያልኳት ለዓለም ቀድማ ቪዲዮን አይተዋለች አለም፣ እኔም አይቼዋለሁ። ከዛ ህዝብ ምን ያህል እንደሚናደር ታውቂያለሽ? አሁን ያን ቪዲዮ ሲያዩ በጣም ህዝብ ተናዷል። አንቺ ደግሞ እንደ ህዝብ ያመኛል እና አንቺ ደግሞ እንደ ህዝብ አላለ አሁን ይህን እሱ ያደርግ ነው። እንዴት ነው አያናድም? እንደዚህ ያልካትን አላ በጣም ነው የሚያስጠላ።

መሳይለ ማለት ነው። ታለ ፍራን እሷ ለመርዳት ብለህና አንተ፣ እሷ ለመርዳት ለማበረታታት ብለህና አዎ፣ ዓለም እኮ ይሆናል። ካንተ መኖር ጀመረች ሁለት ወር ሁለት ወር ብቻ ነው ሶስት ወር እና በጣም ዳካዲምነት ገብተሽ ደግሞ ወደ ቲክቶከር ስትሄጂ ያምራል። በጣም እኔ ደስ ይለኛል። እንዴ ዩቲዩበር ነው ያለች እኮ። አይ ሰላም ሰላም፣ እንደ እንደ ውድ የዩቲዩብ ቤተሰቦቻችን ሌላስ ገና ጀማሪ ቸኮሌት ፋሚሊ ሉና ሳሙት። ሰብስክራይብ አርጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰዎች ደግሞ ደውላን ተጫኑ። ባይ ዘ ዌይ ሰብስክራይብ አርጋችሁ ብቻ የምትወጡ ሰዎች አላችሁ። ሰብስክራይብ አርጋችሁ በኋላ ሰብስክራይብ የሚለው ስነኩት ኦል ሚል አለ ከላይ፣ እሷን መንካት እንዳትረሱ። ኖቲፊኬሽን ሁሉ የቪዲዮ ስለቅ እንዲመጣላችሁ አሁን ጊዜ እስኪ እንድንሞክር እምፈልጉ ምግብም ኮመንት ላይ ጻፉልና፣ በሱ እየመጣን እንሞክራለን። እና ሲትሉ እነሱ መያማም አሉ። ዛሬ እንዳንበዛ ብለን አምስት አናም ከምንሆን በቀጣይም ተራ በተራ እያደረግን እንመጣለን ብዬ ነው። በመጨረሻ ማለት እንፈልገው ሰብስክራይብ አድርጉ። በመጨረሻ ሰብስክራይብ አድርጉ፣ ለሃይኳን ሽር አድርጉ፣ አታስወቅሱን አድርጉ አታ እና እማ ወይ እና ቆንጆ ጊዜ ነበረ። በጣም ያምራል። በቀጣይ በአዲስ ቪዲዮ እንመጣለን። ለእውነት ከልቦና ያመጣኸው መስሎ ደንግጬ ነበር። በቃ አሁን ማሻላ ደንግጬ የፍቅር ሰው የፍቅር ሰው የምር ወይ ነበር። የመጀመሪያ በሽታ ነበር እና ቆይቷ ላይ የጀመርሽው አንቺ ቲክቶከር፣ አረ! አሁን ከሰው ቤት ስራ ከቲክቶክ የቱ ነው የሚሻልሽ? እንዴት ነው? አላህ በዛው ይክፈልህ። እና አይዞ በላክ ለማንኛውም ያው አባታ አለም ያራዳ ልጅ ነች ያራዳ ልጅ እና ቤተሰቦች ሁላችሁም እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቶሎ ቶሎ ለመምጣት እንሞክራለን። ያው ሰሞኑን ባይዛው በሳምንት 3 ምናምን አራት ቪዲዮ ለመልቀቅ እየሞከርኩ ነው። አዲስ ቻሌንጅ ጀምር ያለው ባይዛው ተቆጡኝ። ባለፈው ስለቆጣ ስለቆየ አሉኝ ተከታታይ አስር ቀን ቪዲዮ ልቀቅልን ያለ ይቅርታ እንደለም አሉኝ። አስር ቀን ተከታታይ ቪዲዮ ለመልቀቅ እየሞከርኩ ነው። እና ቤተሰቦች እናንተ ደግሞ ላይክ ሼር አድርጉ። እንወዳችኋለን።